ነገር ግን የትግራይ ህዝብ የመጣበት አደጋ ምን ነበር? እነዚህ ልጆች እንደዚህ ዋጋ እንዲከፍሉ ያደረጋቸው አደጋ ምንድን ነበር? ማን ነው አሁን ይህንን በዝርዝር የሚያስረዳ? አሁንስ የትግራይ ህዝብ ጦርነት ባህላዊ ጨዋታው ነው? እነዚህ ልጆች እኮ እነዚህ አይናቸው የጠፋ እግራቸው የተቆረጠ አካል ጉዳት የደረሰባቸው ልጆች እኮ ያን የሰሜኑ ጦርነት ሊነሳ ሲል አደባባይ እየወጡ ስቴዲየም ላውንቸር ተሸክመው መድፍ ተሸክመው ሰልፍ እያዘጋጁ ተጋሩ ተጋሩ ሲሉ የነበሩ ናቸው። ህወሃት ሃምሳ ዓመት ሙሉ ህዝቡን መርቶ ነፃ ላውጣችሁ ብሎ የትግራይ ነፃ አውጪ ተብሎ ህዝቡን ወደ ባርነት ወደ እልቂት ወደ ሰቀቀን ወደ መዓት እየወረድ እንደሆነ ቀን 50 ዓመት ሙሉ በተስፋ ዳቦ ሸወዳችሁን፣ ሲሉ የትግራይ ወጣቶች፣ አሁን እንኳን ሌላው ማህበረሰብ አይነቃም እንዴ? አሁን በጣም የሚያሳዝንኝ አሁን እንኳን አይሰሙም እነ ደብረ ጽዮን። ምን ስለሆኑ ነው እነዚህ ልጆች አሁን አይናቸው የጠፋው ምን ስለሆኑ ነው እግራቸው የተቆረጠው? ምን ስለተፈጠረ ነው ሁልጊዜ ስለ ጦርነት ሁልጊዜ ስለ መጥፋት፣ ስለ መሞት እንጂ ተስፋ አድርገን ህይወታችንን በተስፋ እንድንኖር ነግራችሁን አታቆማሉ። የምንዘምረው መዝሙር ሁሉ አጥንቴ ይከስከስ ስጋዬ እንደ አመድ ይበተን የሚል መዝሙር እያሰማችሁን ያደግነው አሉ በመስገና ከመድሃኒ ዓለም እንኳዕ ትግራይስ ሀገር ላይ ሆነት እዚህ ኲናት ከዚህ ባይዘወይ ክንወፅ ከለና ብሙሉና ተጋደልቲ ከም ተጋዳላይ አነ ክወፅ ከለኹ ሀገር ትግራይ ላ የወ ባይዘው ነግረ መጀመሪያ ሩ ማለት ዛፌልጌሩወ ሀገር ትግራይ ሎም ግን ውጭ እኔ ምመክራቸው እሱን እንዲያደርጉ ነው። ይህን ሁሉ የትግራይ ህዝብ አስጨፍጭፈው ይህን ሁሉ ወጣት አይነስውር አድርገው ይህን ሁሉ ወጣት አካል ጉዳተኛ አድርገው አሁን ያላቸው ምርጫ እራሳቸውን ማጥፋት እና እራሳቸውን ማጥፋት ብቻ ነው። ሰላም ለእናንተ ይሁን።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 ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ በትግራይ ክልል ያሉ የህወሃት ታጣቂዎች ያስነሱት የተቃውሞ ሰላማዊ ሰልፍ ወይም የተቃውሞ ሰልፍ ዛሬም እንደቀጠለ ነው የዋለው። እንግዲህ ዛሬ ስድስተኛ ቀኑን ይመስለኛል የያዘው። በዚህ በዛሬው እለትም የተለያዩ መንገዶችን በመዝጋት ተቃውሟቸውን እያሰሙ ያለበት ሁኔታ ነው ያለው። ከመቀሌ አልፎ ዛሬ በአዲግራት አካባቢም እንዲሁም በተለያዩ የትግራይ ክልል ከተሞች እንቅስቃሴዎቹ እየታዩ እንደሆነ ወይም የሚስተዋሉ እንቅስቃሴዎች እንዳሉም እየሰማን ያለንበት ሁኔታ ነው ያለው። የመጀመሪያው ቀን የነበረው ሰላማዊ ሰልፍ የደሞዝ ጥያቄ እና የተለያዩ የጥቅማጥቅም ጥያቄዎች ይዘው የተነሱ ታጣቂዎች ያስነሱት የተቃውሞ ሰልፍ ነው የሚል መረጃ ነበር፣ ከቦታ ያገኘ ነው። ከዛ ሁለተኛውና ሶስተኛው ቀን ላይ የሚሰሙ ዜናዎች ደግሞ ቀየር ብለው ታደሰ ወረደን ለማውረድ ወይም ታደሰ ወረደን ከስልጣኑ ይነሳልን የሚል ጥያቄ ይዘው የተነሱ ሰዎች ናቸው ወይም ታጣቂዎቹ እንደዛ ጥያቄ ያላቸው የሚል መረጃም እየተናፈሰ የነበረበት ሁኔታ ነው የነበረው። ነገር ግን በትላንትናና ዛሬ ደግሞ እየተካሄዱ ያሉ የተቃውሞ ሰልፎች የሚያሳዩት በህወሓት አመራሮች ላይ ብስጭት ያላቸው የዛው የህወሓት ታጣቂዎች የነበሩ በተለይም በተለይም ደግሞ አካል ጉዳትም የደረሰባቸው ታጣቂዎች ሰላማዊ ሰልፍ የከተማው አደባባይ ላይ ገብተው እንቅስቃሴዎችን ሲያደርጉ የተመለከትንበት ሁኔታ ነው ያለው። ከታደሰው ወረድ ጋርም የሚገናኝ ነገር ሊኖረው ይችላል። ያው የህወሀት ባለስልጣናት ከጀርባ ሆነው የሚያንቀሳቀሱት ነገር ሊኖር ይችላል። ነገር ግን ታጣቂዎቹ በራሳቸው ወይም የትግራይ ክልል ቲዲኤፍ የሚባለው አካላት የእነሱ አባል የነበሩ ሰዎች በእርግጥም ከህወሀት ጋር አጌንስት መቆማቸውን የሚያረጋግጡ ሁኔታዎች ነው ትላንትናና ዛሬ እየተመለከትን ያለ ነው። በአጠቃላይ አርሚ 22 33 42 ምናምን እያሉ የሚጠሯቸው እንትኖች አሉ። ምንድነው የክፍለ ጦር ኮር ምናምን የሚሉት ነገር አለ። እነሱ በዛ ውስጥ ያለው የትኛውም ታጣቂ ከህወሀት ጋር አብሮ ለመቀጠል ፍቃድ ፍቃደኛ እንዳልሆነ እና እንዲያውም የሚያሰሟቸው መፈክሮች፣ የሚያነሷቸው ጥያቄዎች ከህወሀት ጋር በጣም የተካረረ ጸብ ውስጥ መሆናቸውንና እነ ደብረ ጽዮን ምናልባት ወደ መጨረሻቸው እየደረሱ ያለበት ሁኔታ እንዳለ ነው እየተረዳን ያለ ነው። እንግዲህ ጀነራል ታደሰ አሁንም ስለ ጀነራል ታደሰ ምን ማለት እንደሚቻል አላቅም እኔ። ማለት አቋም ቸግሯቸዋል ሰውየው። የሆነ በእርግጥ ህወሃት ላይ ህወሃት ውስጥ ተቀምጦ የህወሃት ባለስልጣናት እነ ደብረ ጽዮን ጋር ፊትለፊት እየተጋፈጡ ነገሮችን ለማስተካከል መሞከር ከባድ እንደሆነ ይገባኛል። ነገር ግን ቢያንስ አቋም በቃ ከነደብረጽዮን ጋር አገኒስት የሆነ ወይም ከነደብረጽዮን ቡድን የተቃረን አመለካከት እንዳላቸው አንድ ቀን እንኳን ሲናገሩ ሰምተን አናውቅም። ከፌዴራል መንግስቱ ጋር በጋራ እየሰሩ እንደሆነ ወይም ከአብቹ ጋር የተስማሙባቸው ነገሮች እንዳሉ የምናይበት አንዳንድ እንቅስቃሴዎች አሉ። ነገር ግን እዚህ አብቹ ጋር የሆነ ነገር አሳይተው ወደ ሰላም እየመጡ ነው፣ የትግራይ ክልልን ወደ ሰላም ሊመልሱት ነው የሚል ተስፋ አድርገን ስንጠብቃቸው ደግሞ ሂደው ጦርነት ሲያወጁን ሰማቸዋለን። በተወሰነ ደረጃ ነገሮችን ወደ ጉልበት ሳይሄዱ ህወሃትን ወይም እነ ደብረ ጽዮንን ቀስ እያሉ ኔትወርክ የመቆራረጥ ወይም ግንኙነታቸውን የማበላሸት ወይም የማስቀረት እነሱ የሚፈልጉትን ነገር እንዳይከናወን የማድረግ ስራ ሊሆን ይችላል እየሰሩ ያሉት። ነገር ግን እነ ደብረ ጽዮን እየሄዱ ካሉበት እንቅስቃሴ የተለየ ጀነራል ታደሰ ሲያደርጉ አላየንም። ደብረ ጽዮን ጦርነት ይጠራል፣ ጀነራል ታደሰም ጦርነት ሲቀሰቅስ እንሰማዋለን። አሁን እነ ደብረ ጽዮን ደግሞ ጀነራል ታደሰ እንዲነሳላቸው ፈልገው ከሆነ እነሱ በሚፈልጉት ደረጃ እየሄድ አይደለም ማለት ነው። ይህንን ግን ለህዝቡ ማስረዳት ለምን አቃታቸው? ጀነራል ታደሰ በቃ በተወሰነ ደረጃ ሁኔታው ገብቶት ከፌደራል መንግስት ወይም ከነጌታቸው አቋም ጋር ወደ አንድ ወደ እነሱ አቋም እየመጣ ከሆነ ከነደብረ ጽዮን ጋር የሚያለያየውን ነገር አንድ ሁለት ነገር መናገር ለህዝብ ማስረዳት ቀላል ነገር ነው። አሁንም አዲስ አበባ መጥተዋል የሚል መረጃ አለ። ከአብቹ ጋርም ስብሰባ ላይ ነበሩ የሚል ነገርም እየሰማን ነው ከውስጥ በወጡ መረጃዎች ማለት ነው ነገር ግን ምን አይነት ውሳኔ የተወሰነ ቀጣይ ትግራይ ክልል የሚሆነው ነገር ምንድን ነው የሚለውን ነገር በሂደት የምናየው ነው የሚሆነው ነገር ግን ይህን የተቃውሞ ሰልፍ የሚመራው ማን ነው የሚያንቀሳቅሰው ማን ነው የሚለውን ነገር በደንብ ማየት ያስፈልጋል ያው መጀመሪያ እንዳልኩት እነ ደብረ ጽዮን ከጀርባ ሆኖ ታደሰ እንዲነሳ ፈልገው ነው ምናምን የሚል ነገር ነበር የመጀመሪያው ቀን ላይ ደግሞ ታጣቂዎቹ በራሳቸው የደሞዝ ጥያቄ ይዘው ስለተነሱ ነው የሚል ነገር ነው የነበረው አሁን ግን ነገሮችን አናላይዝ አድርገን ዙሪያ ገባውን በደንብ ማየት ከቻልን ከጀነራል ጻድቃንና ከአቶ ጌታቸው ረዳ ጋር ነገሮችን የምናገናኝበት ሁኔታ ነው። ነገሮች የሚጠቁሙት በሙሉ የታጣቂዎቹ እንቅስቃሴ የሚጠቁሙት ወደ እነ ጻድቃን እና ጌታቸው ረዳ የሚያንቀሳቅሱት የተቃውሞ ሰልፍ ወይም ህዝባዊ ቤተኝነት እንደሆነ ነገሮች ያስረዳሉ። ይሄንን ያልኩበት ምክንያትም ባለፈው ኤንቢሲ ቴሌቪዥን ፕሮግራም ላይ ቀርበው አቶ ጀነራል ጻድቃን ገብረ ትንሣኤ ህዝባዊ እምቢተኝነት እናቀጣጥላለን በትግራይ ክልል ይሄንንም ደግሞ በተሳካ ሁኔታ እንደምናደርገው እርግጠኛ ነኝ ብለው ተናግረው ነበር። ይህም በተናገሩ በሶስተኛው ቀን ነው የትግራይ ክልል ትግራይ ክልል ውስጥ ያሉ የቲዲኤፍ ወይም የህወሃት ታጣቂዎች ይሄንን የተቃውሞ ሰልፍ ይዘው የተነሱት ማለት ነው። ስለዚህ ይሄንን የተቃውሞ ሰልፍ የሚመሩት እነ ደብረ ጽዮን ሳይሆኑ ወይም የትግራይ ጀነራሎች የትግራይ ጀነራሎች የሚባሉት እንደዚህ ባህላዊ ጀነራሎች እንዴት እንደሚያዋክቧቸው እያየን ነው። እነ ማአሾ በለው ምግባይ በለው ማን በለው ታጣቂዎቹ ሁሉ በቃ የመጨረሻ አግሬሲቭ ሆነው እንደውም ተስፋ ወደ መቁረጥ እና ከዚህ በኋላ ህወሃት ምንም እርምጃ ቢወስድባቸው እነሱም ራሳቸው ቀድመው የሆነ ነገር ለማድረግ የወሰኑ ሰዎች እንደሆኑ ነው እያየን ያለ ነው። እና ጀነራሎቹ ናቸው የሚመሩት። ታደሰን ለማውረድ ፈልጎ ነው ምናምን፣ እንደዚህ አይነት ነገር ይሄን ጨዋታ ተውትና ጀነራል ማነው? ጀነራል ጻድቃንና ጌታቸው ረዳ እያደረጉ ያሉትን ነገር ይልቅ በደንብ ማበረታታትና መደገፍ የሚያስፈልግ ይመስለኛል። ጨዋታው ያለው ካርታው ያለው አሁን እነ ጌታቸውና ጀነራል ጻድቃን ጋር ነው ያለው። እነሱ የት ናቸው ያሉት? ዛሬ እኔ በጣም እኮ የሚገርመኝ ያብችው የፖለቲካ አካሄድ በጣም ነው የሚደንቀኝ። እና አንዳንድ ጊዜ እንደው ለነ ደብረ ጽዮን ቢያዝንላቸው ላለው አሁን ጀነራል ጻድቃንና ጌታቸው ረዳን ይዞ ዛሬ ባሌ ዞን የሆኑ እንትኖች የተሰሩ የልማት ስራዎችን እየጎበኘ ነበር። መልእክት ነው የሚያስተላልፈው። አሁን አብቹ እዚህ ጋር የምታዩትን ፎቶግራፍ ይሄ ጻድቃንና ጌታቸው ረዳ ከአብቹ ጋር አንድ ላይ ሆኖ የምናየው ፎቶግራፍ ዝም ብሎ ፎቶግራፍ አይደለም፣ ዝም ብሎ ፎቶ አይደለም። ይሄ በጣም ትርጉም ያለው በጣም ብዙ ሊተነተን የሚገባው መጽሐፍ ሊወጣለት የሚችል ፎቶግራፍ ነው ይሄ። መልእክት ነው እያስተላለፈ ያለው። እረፉ ትግራይ ክልል ያለው ነገር በኔ እጅ ነው። እኛን እየሰራ ነው ያለ ነው። እነዚህ ሰዎች ናቸው ተቃውሞውን እያንቀሳቀሱ ያሉት። ስለዚህ እነሱ ደግሞ ከኔ ጋር ናቸው። ስለዚህ እረፉ ነው መልእክት እያስተላለፈ ያለው። ከዚህ በፊት የፕሪቶሪያው ስምምነት እንደተፈረመ አካባቢ ሊፈረም የፕሪቶሪያው ስምምነት ተፈረመ እንት እንዳላከ ይመስለኛል ተፈረመው ከዛ በኋላ እና ደብረ ጽዮን ከፕሪቶሪያው ስምምነት በኋላ እየበጠበጡ ባለበት ለሁለት ሊከፈል ሰሞን አካባቢ ማለት ነው። ጌታቸው ረዳ ጊዜ አስተዳደር ሆኖ እያለ የዛን ሰዓት ኦሊሴጎን ኦባሳንጆን እነ ደብረ ጽዮን እጃቸውን ጠምዝዘው ወደሆነ ነገር ለማሳመን እየሞከሩ ነበር። ማለት ወደ እነሱ ወገን ሆነው ፌዴራል መንግስቱ ጫና እያደረገባቸው እንደሆነ ይሄደበት ያለው መንገድ ልክ እንዳሉ እንዲናገሩ ይፈልጉ ነበር። ኦሊሴጎን ኦባሳንጆን እነ ህወሃት ወይም እነ ደብረ ጽዮን ከጎናቸው ማሰለፍ ይፈልጉ ነበር። አብጁ ምንድነው ያደረገው? ኦሊሴጎን ኦባሳንጆን ይዞ የት የሆነ ቦታ ላይ ጉብኝት ነበረውና እሳቸውን ይዞ ሲሄድ አስታውሳለሁ። ያ መልእክት ነው ኦሊሴጎን ባሳንጆ ከኔ ጋር ናቸው፣ የፕሪቶሪያ ስምምነት በሚገባው መሰረት እንዲተገብሩ ኃላፊነት የተሰጣቸው ሰው ናቸው። እናንተ ምንም ብታደርጓቸው፣ እጃቸውን ልጠመዘዟቸው አትችሉም። ስለዚህ ይረፉ፣ ነው እያስተላለፈ ያለው መልእክት። ጌታቸው ረዳና ጻድቃን ጀነራል ጻድቃን ከአብቹ ጋር አንድ ላይ ቆመው ስታያቸው የትግራይ ፖለቲካ የማይገባ ከሆነ በቃ ትላንትና ነው የትግራይ የኢትዮጵያን ፖለቲካ ማየት የጀመርከው ማለት እና አብቹ ከጌታቸውና ከጻድቃን ጋር አብሮ ሆኖ የትግራይ ክልልም ህዝባዊ እምቢተኝነት እየመሩ ህወሃት በራሱ ጊዜ ህዝቡ እምቢ ብሎ ከነደብረጽዮን እንዲነጠልና እነደብረጽዮን ብቻቸውን ሰማይ ላይ ተንሳፈው እንዲቀሩ እያደረጉ ያሉበት አካሄድ ነው ያለው ጀነራል ጻድቃን የተማረ ነው። ስልጡን ነው። ዘመናዊ አስተሳሰብ ያለው ሰው ነው። በተለይ በተለይ አሁን ያመጣው የአመለካከት ለውጥ ለትግራይ ህዝብ ሰላም ያስፈልገዋል፣ ለውጥ ያስፈልጋል የሚል አቋም ላይ በመሆናቸው አቶ ጌታቸውም ጀነራል ጻድቃንም በእርግጠኝነት እሳቸውም እንደተናገሩት ይሄ ህዝባዊ ቤተኝነት ተሳክቶላቸው ህወሃትን በአጭር ጊዜ ከትግራይ ህዝብ ጫንቀ ላይ ሊጥሉ የሚችሉበት እድል በጣም ሰፊ እንደሆነ ነው እየታየኛለው። አብቹ ግን እንደው አንዳንድ ጊዜ ለነ ደብረ ጽዮን ማውን ደብረ ጽዮን በደምግፊት ግጥም ከሚል እንደው ትንሽ ወይ አንድኛው ወይ ወይ ጻድቃንን ወይ ጌቾን ጥሩ ነበረ ለማለት ፈልጋለው። ግን በጣም የሚገርም የበሳል ፖለቲካ የሚጫወት ሰው እንደሆነ አብቹ ሁላችንም አግሬሲቭ ሆነን ለመከላከያ ይገባም ለምድርምጃ ይወሰድባቸው ምን ነበረ እየሆነ ያለውን ነገር ስንመለከት ግን በጣም የተጠናና በጣም ምንድነው ሊገመት የማይችል ሊተነበይ የማይችል አካሄድ ነው። አብቹ እየሄደ ያለው ውጤታማም ነው እየሄደበት ባለው መንገድ ውጤታማነቱም እየተመለከትን ያለንበት ሁኔታ ነው ያለው እና የተቃውሞው እንቅስቃሴ፣ የታጣቂዎቹ እንቅስቃሴ ከጌታቸው ረዳና ከጀነራል ጻድቃን የህዝባዊ እምቢተኝነት እንቅስቃሴ ጋር በቀጥታ የሚያያዝና እነሱ እየመሩት ያለው መሆኑን በብዙ አቅጣጫ ስንመለከተው የሚያስረዳን እሱን ነው። የአካል ጉዳተኞቹ አካል በዚህ በውጊያው ጉዳት ደርሶባቸው አይናቸው የጠፋ የቲዲኤፍ አባላት ሰላማዊ ሰልፍ ወጥተው ነበር። እነሱ ያሰሙት መፈክር በጣም የሚገርም ነው፣ ማለት የሚያሳዝን ነው። እነዚህ ሰዎች የተናገሩት ነገር የሚሰማ ጀነራል ቢኖር አሁን እነ ምግበይ የሚፎክሩበት እነ ደብረጽዮን የሚፎክሩበት ለአራተኛ ዙር ጦርነት እንነሳለን እያሉ የሚፎክሩበት ከዛኛው ጦርነት ምን አትርፈው ነው? ስንት የትግራይ ልጆች ናቸው አካል ጉዳተኛ የሆኑት? ስንቶቹ ናቸው አይናቸው የጠፋው? ስንቶቹ እነዚህ እኮ ደፍረው የወጡ ናቸው። ያልወጡ ስንት አሉ? ህይወታቸው ያለፈው ሳይቆጠር ህወሃት ራሱ ባመነው ስድስት መቶ ሺህ የትግራይ ወጣቶች አምራች ዜጎች ገና መኖር የጀመሩ ወጣቶች የደብረ የደብረጽዮንን ስልጣን ለማስቀጠል ሲሉ የተቀጩ በዛን ሰዓት በነበረው የተሳሳተ ፖለቲካ እሳቤ በጣም ብዙ ወጣቶች አሉ። እነዚህ ወጣቶች አይነ ስውር የሆኑት በዚህ በቲዲኤፍ ፖለቲካ እነ ደብረጽዮን ግፊት አይነ ስውር የሆኑትን ልጆች ያሰሙትን መፈክር ሰምተን ተመልሰን መጣለን።

አርባ ዓመት ሙሉ ተስፋ ሰለቸን። አርባ ዓመት ሙሉ ቀለዳችሁብን። አርባ ዓመት ሙሉ ሸወዳችሁን። ለእናንተ ስንል አይናችንን አጣን። ለእናንተ ስንል ብርሃናችን ጨለመ። ምን ስለሆነ ነው እኔ አሁን በጣም የሚያሳዝነኝ አሁን እንኳን አይሰሙም እነ ደብረ እንደደረ ጽዮን። ምን ስለሆኑ ነው እነዚህ ልጆች አሁን አይናቸው የጠፋው? ምን ስለሆኑ ነው እግራቸው የተቆረጠው? ምን ስለተፈጠረ ነው እነ ደብረ ጽዮን እኛ የማንመራት ኢትዮጵያ ልትኖር አትችልም የሚል የተሳሳተ ፖለቲካ ይዘው መጥተው የነሱን ስልጣን ለማስጠበቅ ሲሉ ተከበናል፣ አደጋ መጥቶብናል፣ የትግራይ ህዝብ ሊጠፋ ነው፣ በአራቱም አቅጣጫ ከበውናል፣ ሻእቢያ በዛ በኩል የኢትዮጵያ መንግስት በዚህ በኩል ከበው ሊያጠፉን ነው የሚል የፖለቲካ ትርክት ይዘው መጥተው ይህንን ምንም ወደ ምንድነው ለሃምሳ ዓመት በዘረኝነት ተተብትቦ የኖረውን የትግራይ ወጣት ዙሪያውን መቃኘት እንዳይችል አድርገው በአንድ አስተሳሰብ የቃኙት ወጣት በእነሱ የተሳሳተ ትርክት ሜዳ፣ ጫካ በረሃ ገብቶ ነው እንደዚህ አይናቸው የጠፋው። ግን አሁን አደጋ ከደረሰባቸው በኋላ ነገሮች ዞር ብለው ሲመለከቱ ምንም የመጣባቸው አደጋ አልነበረም፣ የተፈጠረም ነገር አልነበረም። የህወሃትን ስልጣን መልሶ አራት ኪሎ ከማምጣት ውጪ እነዚህ ልጆች አይናቸው የጠፋበት ሌላ ምክንያት የለም። ማንም ማንንም ሊያጠፋ የመጣ አካል አልነበረም። ማንም ሰው በባርነት እንዲኖር ማንም አይፈልግም። በባርነት ውስጥ ከመኖር አንድ ጊዜ በአንድ ቀን በነጻነት ተናግሮ በነጻነት ኑሮ ከዛ በኋላ ማለፍ ይሻላል። ይሄንን አምናለሁ። ነገር ግን የትግራይ ህዝብ የመጣበት አደጋ ምን ነበር? እነዚህ ልጆች እንደዚህ ዋጋ እንዲከፍሉ ያደረጋቸው አደጋ ምንድን ነበር? ማን ነው አሁን ይሄንን በዝርዝር የሚያስረዳ? አሁንስ የትግራይ ህዝብ ጦርነት ባህላዊ ጨዋታው ነው እና አሉላ ሰለሞን ለትግራይ ህዝብ ማለት ጦርነት ማለት ለትግራይ ህዝብ ባህላዊ ጨዋታ ሆነው ብለው እነሱ አሜሪካ ተቀምጠው የትግራይን ወጣቶች እንደዚህ አካል ጉዳተኛ ከ60 ሺ ከ50 ሺ በላይ ወጣት አካል ጉዳተኛ ያደረጓቸው ዛሬም ይፎክራሉ። ዛሬም ጦርነት ይጎስማል። እነሱ ግን ምንም አሉ ነው። ነገሮችን ሰው ቆም ብሎ ማየት ቢችል ህወሓት የሚባል አጥፊ ቡድን ነው። እናንተን ወደ ዘረኝነት ውስጥ ይዟችሁ ስለገባ በማይሆን በተሳሳተ አመለካከት ጭንቅላታቸው ስለተቃኘ ነው እንጂ ምንም የመጣባቸው አደጋ የለም። እኛ እኮ የትግራይ ልጆች ጓደኞች አሉን አብረውን የተማሩ አብረውን የሰሩ ምንወዳቸው ጓደኞች አሉን። ምንም አይነት ተቃርኖና ምንም አይነት አደጋ የትግራይ ህዝብ ላይ ቢደቀም ማንኛችንም ዝም ብለን አናይም። ነገር ግን የህወሓትን ስልጣን ለማስከበር ደብረ ጽዮን ወደ ስልጣን እንዲመጣ ብላችሁ አትሙቱ ብለን ተናግረን ነበረ። ያኔ ሰሚ አልነበረም። ዘረኝነት ችግሩ ያውርሃል ዘረኝነት ችግሩ ከጠፋህ በኋላ ነው እንደገና የምትነቃ። ብዙ መስዋዕትነት ከተከፈለ በኋላ ተመልሶ እንዲህ ባናረግ ኖሮ የሚል ጸጸት ውስጥ የሚከተው ዘረኝነት በቃ ክፉ በሽታ ስለሆነ ነው እንጂ ቀድሞ ማየት ቢቻል፣ ዞር ዞር ብሎ ማየት ቢቻል፣ ኢትዮጵያዊነት ላይ ቆሞ አቅጣጫቸውን ማመቻቸትና ማስተካከል ቢቻል፣ የዘረኝነት ፖለቲካ መጨረሻው ጥፋት እንደሆነ መጀመሪያ ቢረዱ ኖሮ አሁን ይሄ ሁሉ ጉዳት ደርሶ ለሁላችንም ሐዘን ለነሱም ቢሆን ስቃይና ጸጸት አይሆንም ነበረ እና እነ ደብረ ጽዮን እና እነ ሞንጆሪ ነው። በነዚህ ልጆች አካል ጉዳት፣ በእነዚህ ልጆች አይን መጥፋት፣ በእነዚህ ልጆች ብርሃን መጨለም ምንም እኮ የሚሰማቸው ስሜት የለም እነሱ? ምንም። ምን ስለሆነ ነው እነዚህ ልጆች አይናቸው የጠፋው ምን ስለተፈጠረ ምን ስለተደረገ፣ የትኛው አደጋ የትኛው የትግራይን ህዝብ ሊያጠፋ የመጣው አካል ማን ነበር ተብሎ ቢጠየቁ የሚመልሱት መልስ የለም። አሁንም ግን ለጦርነት ይቀሰቅሳሉ። ለምን? እነሱ ወንጀለኞች ስለሆኑ፣ የእነሱን ወንጀል ለመደበቅ የትግራይ ህዝብ ከጦርነት መውጣት የለበትም። ደግነቱ በጣም ደስ የሚለው ነገር ብዙ መስዋዕትነት ከተከፈለ በኋላም ቢሆን ዛሬ የትግራይ ህዝብ ነቅቷል። የትግራይ ወጣቶች ነቅተዋል። ዛሬ የሚሸወድና የሚሳሳት ወጣት የለም። ቢያንስ ይሄ ተስፋ የሚሰጥ ነገር ነው። ነገር ግን ያሳዝናል በጣም አሁን ይሄንን እያየ እነዚህ እነዚህ ልጆች እኮ እነዚህ ዓይናቸው የጠፋ እግራቸው የተቆረጠ አካል ጉዳት የደረሰባቸው ልጆች እኮ ያን የሰሜኑ ጦርነት ሊነሳ ሲል አደባባይ እየወጡ ስቴዲየም ላውንቸር ተሸክመው መድፍ ተሸክመው ሰልፍ እያዘጋጁ ተጋሩ ተጋሩ ሲሉ የነበሩ ናቸው ትግራ ያደይ ሲሉ የነበሩ ናቸው ይበሉት ትግራይ ያደይ ችግር የለውም ለኔ ነገር ግን ጦርነት እንደዚህ አይነት አደጋ ያመጣል ጦርነት ለምን ጦርነት ለሉዓላዊነት ጦርነት ለነፃነት ጦርነት ለዲሞክራሲ ከሆነ ምንም አይደለም ነገር ግን የሁለት የሶስት ሀምሳ ለማይሞሉ ሰዎች እነሱን ስልጣን ለማስጠበቅ ተብሎ ያ ሁሉ አብዮት በትግራይ ምድር ሲንቀሳቀስ ተው ብለን ነበረ እንደዛ ሲፎክሩ እንደዛ ሲሸልሉ የነበሩ ልጆች ናቸው። መሳሪያ ይዘው አክሮባት እየተገለባበጡ ያሳዩ የነበሩ ልጆች ናቸው። እነዚህ ለዘረኝነት ፖለቲካ የህወሓት ባለስልጣናት ተመልሰው ስልጣን እንዲወጡ እነሱ አይናቸው ብርሃን የጨለመባቸው ዛሬ ያኔ እንደዚህ አልነበሩም። አሁንም በየትኛውም የዘረኝነት ጎጥ ውስጥ ተሰልፎ የእከሌ ነፃ ውጪ ለሚባል አካል ተሰልፎ ዋጋ የሚከፍል የትኛውም ወጣት ከነዚህ ሰዎች ምንድን ነው የሚማረው? ዛሬ ትግራይ ብዙ ዋጋ ከፍላ ሀምሳ ዓመት በዘረኝነት ፖለቲካ ተመርታ ከሀምሳ ዓመት በኋላ በጣም አሁን እንኳን አሁን ለውጡ ከመጣ ወዲህ እንኳን የሞቱት ህወሃት ራሱ ባመነው ስድስት መቶ ሺህ የትግራይ ወጣቶች ያ ሁሉ አልቆ አሁን በቃን እያሉ ነው። ስልሳ ዓመት የዘረኝነት ፖለቲካ፣ ስልሳ ዓመት ተስፋ ማጣት፣ ስልሳ ዓመት በተስፋ ዳቦ ሸወዳችሁ፣ ጠላት ሳይመጣብን ጠላት እንደመጣብን እያረጋችሁ በሰላም ከኢትዮጵያ ጋር መኖር ስንችል ትግራይ ሀገር ትሆናለች እያላችሁ ትግራይን ለመገንጠል ታላቋ ትግራይ እያላችሁ፣ አሉ የትግራይ ወጣቶች እንኳንም ትግራይ ሀገር አልሆነች። አለ አንዱ ልጅ እኮ ትግራይ ሀገር ትሆናለች ብዬ ነው ወጥቼ የታገልኩት በረሃ ድረስ። ነገር ግን እንኳንም ትግራይ ሀገር አልሆነች አለ ተመስገን ከመድኃኒዓለም። እንኳዕ ትግራይስ ሀገር ለይኮነት እዚ ኩናት ከዚ ባይዘወይ ክንወፅእ ከለና ብሙሉና ተጋደልቲ ከም ተጋዳላይ ኣነ ክወፅእ ከለኹ ሀገረ ትግራይ ላይ ወፀ ባይዞ ክነግረካ መጀመሪያ ብስሩ ማለት እዩ ዛት ዩ ፌል ገይሩ ወረ ሀገረ ትግራይ ኢሎም ግን ወፂኦምና ማለት እዩ ኦኬ ግን ኣብዚ ከዚ ጠጠው ኢሉ ካሓሶ ከለኩ ግን እንኳዕ ሊኹ ለምን ትግራይ ሃገር ይኹን? ቢሆን ከዚህ የበለጠ መዓት፣ ከዚህ የበለጠ አደጋ የሚከላክላቸው የሚደርስላቸው እንኳን የለ። በህወሃት ጥርስ ስር ተቀምጦ መላው የትግራይ ህዝብ አደጋ ውስጥ እንደሚገባ ሳይታለም የተፈታ ጉዳይ ስለሆነ እና ልናልቅ ነው፣ ልንጠፋ ነው፣ ትግራይ ተከባለች፣ እንደዚህ አይነት አደጋ ደርሶባቸዋል። እድሜ ልካችን ከልጅነታችን ጀምሮ ስናድግ የሰማነው መዝሙር ይሄ ነው አሉ የትግራይ ልጆች። ተስፋ በሌለው መዝሙር ሁልጊዜ ስለ ጦርነት፣ ሁልጊዜ ስለ መጥፋት፣ ስለ መሞት እንጂ ተስፋ አድርገን ህይወታችንን በተስፋ እንድንኖር ነግራችሁን አታውቁም አሉ። የምንዘምረው መዝሙር ሁሉ አጥንቴ ይከስከስ፣ ስጋዬ እንደ አመድ ይበተን የሚል መዝሙር እያሰማችሁን ያደግ ነው አሉ ትውልዱን እንደዚህ ነው ያቀነጨሩት። ትውልዱን በዘረኝነት የመሩት እንደዚህ አድርገው ነው። አሁን ምንድን ነው የሚማረው? ሌላው ዘረኝነት ፋሽን የሆነባቸው አሁን አማራ ክልል ምናምን እንደዚህ የሚንቀሳቀሱ ዘረኞች በተለይ ነፃ ውጭ የሚባል ቡድን የሚደግፉ የደንቆሮች ስብስብ አሁን ሃምሳ ዓመት ሙሉ በዘረኝነት ተመርታ ትግራይ፣ የትግራይ ወጣቶች ዛሬ እንዲህ ሲሉ አይማሩም እኮ። እሺ የትግራይ ህዝብ ከራሱ ስህተት ተማረ? ሌላው ኢትዮጵያዊ ከትግራይ ስህተት አይማርም እንዴ? ህወሀት 50 ዓመት ሙሉ ህዝቡን መርቶ ነፃ ላውጣችሁ ብሎ የትግራይ ነፃ አውጪ ተብሎ ህዝቡን ወደ ባርነት፣ ወደ እልቂት፣ ወደ ሰቀቀን፣ ወደ መዓት እየወረደ እንደሆነ በጣም 50 ዓመት ሙሉ በተስፋ ዳቦ ሸወዳችሁን ሲሉ የትግራይ ወጣቶች አሁን እንኳን ሌላው ማህበረሰብ አይነቃም እንዴ? እና በጣም አሳዛኝ ነገር ነው እየሆነ ያለው። የሚያሳዝነኝ እነዚህ ልጆች ለማይረባ ነገር ዋጋ መክፈላቸው፣ በወጣትነታቸው የአይናቸውን ብርሃን ማጣታቸው በወጣትነታቸው እግራቸው እና እጃቸው አካል ጉዳት ውስጥ መግባቱ፣ አካል ጉዳተኛ መሆናቸው በጣም ያሳዝነኛል። የደብረ ጽዮንን ስልጣን ለማስጠበቅ አሁንም ነገሮችን ቆም ብሎ ማየትና ከለውጥ ፈላጊ ወጣቶች ጎን መሰለፍ የትግራይን የነጻነት ቀን አጭር እንዲሆንና በቅርቡ ወደ ነጻነታቸው እንዲገቡ ያደርጋቸዋል። ይሄ ደግሞ የሁሉም ኢትዮጵያዊ ኃላፊነት ነው ብዬ አስባለሁ። ይሄን ለውጥ እያንቀሳቀሰው ያሉ ወጣቶችን መደገፍ የግድ የሚልበት ሰዓት ላይ ነው ያለነው። እና አሁን ባለው እንቅስቃሴ አሁን ባለው እንቅስቃሴ እነ ደብረ ጽዮን የሚኖራቸው ጣፈንታ ምንድን ነው የሚለው ነገር ከቃኝል፣ ይሄ ህዝባዊ ቤተኝነት በእርግጠኝነት ትግራይ ውስጥ በአንድ ወር በሁለት ወር ውስጥ ለውጥ ያመጣል። በጣም ረጅም ጊዜ ከሰጠ ነው ማለት ነው። አንድ ወር ሁለት ወር ውስጥ ለውጥ ያመጣል። እነ ደብረ ጽዮን ወይ እጅ ይሰጣሉ፣ ወይ ይታሰራሉ፣ ወይ ደግሞ ወደ ኤርትራ ያመልጣሉ። ምክንያቱም እነ ደብረ ጽዮን ልብ ኖሯቸው ጀግንነት ሐሞት ኖሯቸው ይችን ዓለም በቃን ብለው ራሳቸው እንደማያጠፉ ይታወቃል። እኔ የምመክራቸው እሱን እንዲያረጉ ነው። ይህን ሁሉ የትግራይ ህዝብ አስጨፍጭፈው ይህን ሁሉ ወጣት አይነ ስውር አድርገው ይህን ሁሉ ወጣት አካል ጉዳተኛ አድርገው አሁን ያላቸው ምርጫ ራሳቸውን ማጥፋትና ራሳቸውን ማጥፋት ብቻ ነው። እንደ ጀግና ራሳቸውን ከቆጠሩ ማለት ነው። ላጠፉት ጥፋት ከተጸጸቱ ማለት ነው ያላቸው ጠፈንታ ይሄ ብቻ ነው። የሚጸጸቱ ከሆነ የማይጸጸቱ ከሆነ ግን ይታሰራሉ ወይ ያመልጣሉ። ወደ ውጭ መንግስትም እንዲወጡ ነው የሚፈልገው ይመስለኛል። መንገዱን ክፍት ያደረገላቸው ለዛ ይመስለኛል። ነገር ግን አሁን በአጭር ጊዜ ውስጥ ትግራይ ውስጥ የሚሆነውን ነገር በቅርብ ጊዜ ለውጥ የምናይ ይመስለኛል። ያ ለውጥ የሚመጣው ደግሞ የትግራይ ለውጥ ፈላጊዎች ንቅናቄ የሚለው የነጻድቃን ቡድንና ስምረት የሚባለው የነጌታቸው ረዳ ፓርቲ በእርግጠኝነት ትግራይ ውስጥ ለውጥ እያመጣ ነው። አካላቸውን ላጡ ወጣቶች በዚህ በትርጉም በሌለው የዘረኝነት ፖለቲካ ውስጥ ገብተው ሕይወታቸውን ላጡ ወጣቶች ግን በእውነት በእውነት በጣም አሳዛኝ የሆነ ስሜት ነው ያለኝ። እንዲጽናኑ፣ እንዲረጋጉ ነገሮች ነገ ከነገ ወዲያ መልካም ይሆናሉ የሚል መልእክት ማስተላለፍ እፈልጋለሁ። በዚህ በማይረባ ፖለቲካ፣ በዘረኝነት ፖለቲካ ልጆቻቸውን ያጡ የትግራይ ወላጆችም መጽናናትን እንመኛለን። እንደመሆን መልቲሚዲያ በአጠቃላይ ትግራይ ክልል ውስጥ ያለው እንቅስቃሴ ይህንን ይመስላል። ተከታታይ አዳዲስ መረጃዎችን እያያዝን ወደ እናንተ ነው የምንመጣው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። እንዲሁም መሆን መልቲሚዲያ የአዲሱ ትውልድ ሚዲያ ነው እውነትንና ኢትዮጵያዊነትን ለማድመቅ ለማጽናት የሚሰራ ሚዲያ ነው። ይህንን ቻናል መደገፍ እውነትንና ኢትዮጵያዊነትን መደገፍ መሆኑን አውቃችሁ በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በሚለጠፈው የንግድ ባንክ አካውንት ሳፖርት ልታደርጉን እንደምትችሉ ለማስታወስ እወዳለሁ። በዛሬ የነበረኝ ፕሮግራም ይህን ይመስላል። አብራችሁኝ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።